አሰላሙ አሌይኩም ውድና የተከበራችሁ የእኔ ውድ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በጣም ደስ ብሎኛል። እሱ ደግሞ ምንድነው? ያው እንግዲህ አንድ በጣም የምትወደን እና የምታደንቀን አንድ ኦዲንሳችን ከካናዳ ነበረች እና ከካናዳ ደሪቬሪ ያዘዘችልን ስጦታ ነው። እሱም ደግሞ ለእኔና ለየተንቢ ዩቱብ ነው የተላከልን እና ዛሬ በጣም ደስ ብሎኛል። ይሄ እቃ ከኔ እጅ ከገባ በጣም ቆይቷል፣ ወራትን አስቆጥሯል። ግን ለምለም ወይም የተንቢ ዩቱብ አዲስ አበባ ስላልመጣች ሊሰጣት አልቻልኩም። ዛሬ ግን በጣም ደስ ብሎኛል። እሱ ደግሞ ያው ለምለሜ ተንቢ አዲስ አበባ መጥታለች እና ይህን ስጦታ ስሰጣት ከኦዲየንሶችሽ የተበረከተልሽ ምርት ስጦታ ነው ብዬ ተሰጣት በጣም ደስ የሚላት ይሆናል። እና ዛሬ ከእሷ ጋር ተደዋውለናል እንደምንገናኝ ደግሞ ተቀጣጥረናል። እና የሆነ ቦታ ፍሬንድሽፕ የሚባል ቦታ አለ። እዛ ቦታ እንገናኝ ብያታለሁ። ዛሬ የተሰጠኝን ስጦታ የማበረክትላት ይሆናል። ቤተሰቦች ምን ያህል እንደምትወደው በቃ እኔ እንጃ ገመትኩ። ምን ያህል ደስ እንደሚላት ገመትኩ። እስቲ እናንተስ ደስ ይላት ይሆን ወይስ ይደብራት ይሆን? ኮሜንት ላይ አስፈሮልኝ። እኔ ግን ቤተሰቦች ያው ስጦታውን በቃ እኔ ስጦታ ተልኮልኝ እንደዚህ አሽጌ ማስቀመጥ አልችልም፣ ይጨንቀኛል። እንደዚህ እንደዚህ አሽጌ ማስቀመጥ ይጨንቀኛል። እና አንድ ቀን አውጥቼ ለብሼ ፎቶ እንስቲ እንትን ላይ ቲክቶክ ላይ ፖስትቼበት ነበርና፣ አላስቻለኝም። ዛሬ ደግሞ ያው ከእሷ ጋር አንድ አይነት ሁነን እንድንታይ ደስ እንድንል እህታማሾች እንድንመስል በጣም ነው የምወዳችሁ የማከብራችሁ የኔ ውዶች፣ እና በቃ ጥንካሪያችሁን እወድላችኋለሁኝ ብላ ነው እህታችን የላከችልን። አንድ አይነት ለብሳችሁ ደስ ብሏችሁ ስትዝናኑ ፏ ስትሉ ማየት እፈልጋለሁኝ ሶፊ እና እባክሽን ይህን ስጦታ ለአንቺና ለይተንቢ አበርክችልኝ በቃ ብላ ነው እህቴ ላከችልኝ እና ዛሬ አብረን ለብሰን ስንዝናና አንዳንድ ነገር ከለሚጋ ስንል የምናሳያችው ይሆናል። እናንተም ደግሞ በያላችሁበት በቃ ደስ ሲበላችሁ የኔ ውዶች የምሬ ነው የምላችሁ። ከፈተና በኋላ ደስታ አለ። ከደስታ በኋላ ብዙ ብዙ ነገር አለና ሁላችሁንም በያላችሁበት አላህ ይጠብቃችሁ ነው የምለው እና ዛሬ አሁን ለሚዬን እየጠበቅኳት ነው። ያለሁበትን ቦታ ደውዬ ነግሪያታለሁኝ እስከምትመጣ ጋጉቼ እየጠበቅኳት ነው። የኔ ውዶች በጣም ነው እኮ መወዳችሁ የማከብራችሁ። የቀኑ ብሽቶች ደህና ናችሁ ወይ? እና የኔ ውድ ቤተሰቦች አሁን ይሄን ልደብቅባት። ያለሁበትን ቦታ ታውቀዋለች፣ ነግሪያታለሁ። እና እየመጣ ነው ብላኛለች። ዜታ ይሄን ልደብቅ፣ ካሜራማን እንዲ እንዲሁም መጣች

እናቱ መሰለሽ፣ አንዴ ኤፍሬም ጋር መጣኝ። አሁን ከአንቺ ጋር መጣው። እውነተኛ እኮ ማለት ምናለ ወያቶ ቢሰራ ወይ መርካቶ ሆነኝ። እና እንደዚህ በቃ የኔ ጎበዝ፣ የኔ ጠንካራ ሰራተኛ

የሶፊ ዩቲዩብ ተመልካቾች በሙሉ ሰላማችሁ በዘት ይበልልን። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። ዛሬ እጅ ከፍ እንጅታ ይዣለሁ። አዲስ አበባ አዲስ አበባ ነኝ ብያት፣ ሳይንክ ሳይን ቀለቀለኝ ማለት ነው። እና ፈልጌሻለሁ ምናምን አለችኝ። እሺ ይያ የቀጠረችኝ የቦታ መጥቻለሁ። እንኳን መጣሽ የእኔ ፍቅር፣ እንኳን ደህና መጣሽ። ብዙ ጊዜ ቤተሰብ አዲስ አበባ ትመጣለች ግን ሳትነግረኝ

ቆንጆ ነው። እግዚአብሔር ስራ እንዴት ይዞሻል። እግዚአብሔር ይመስገን። ክብር ይስፋው። ለማዳን ነው። ለእህቶቻችን ብርቱ፣ ለሴቶች አርአያ ነች። አመሰግናለሁ። እኔ ፍቅር፣ አንቺም እንደዛው በቃ አሪፍ ላይ ነሽ። የምን አዎ፣ አሪፍ ላይ ነሽ። ብርቱ ሴት ነሽ። የምን እኔ ብርቱ ሴት። በራሷ ምትቆም ሴት ወዳለሁ። እየሞቀኝ ነው የእኔ ቤተሰቦች። እና ለምዬ፣ ዛሬ ጠራውሽን ታውቂያለሽ? እኔ በምን አውቄው አታቂው ለመዝናናት ነው ብዬ ነው እንግዲህ ነጭ ለብሼ ያምሮብኝ መጣሁት። እስፖርተኛው ሰው መስላ ነው የመጣችብኝ። ጋይስ፣ እኔ እንደዚህ እንደዚህ ለብሼ መጥቼ እየላችሁ ዛሬ በቃ ከእሷ ጋር ወክ እየተንሸራሸርን አሪፍ ጊዜ ይኖረናል ብዬ አሳልፋለሁ። ለሚዬ፣ እንኳን ደህና መጣሽኝ፣ እንኳን ደህና ቆይሽልኝ። እኔ ፈጣኑ ይሞትሽ፣ ዳና አንሽልኝ፣ አንዲት አለሽልኝ። ህይወት እንዴት ነው? እንዴት ይዞሻል? ታማ ከብታ ጀራ ከመጣሽ በኋላስ አሪፍ ነው። ምን አዲስ አዲስ ነገር? ብዙ ነገሮች አሉ። ሰሞኑን የተባባለውን ነው። ጀመርሽው? ገና ሰሞኑን ጀምራለሁ። ነው፣ ሰርፕራይዝ ነው ለቤተሰቦች ገና አልተነገራቸው። ተነገርሽው? ማ ነገርሻለሁ። እኔ ተናገርኩት፣ ነገር አልሰራውም። ስለዚህ አቁመናል መናገር። አዎ ፕራይቬት ነው። ስራውን ስንጀምር የምናሳያቸው ይሆናል ለቤተሰቦቻችን፣ እና ከዛም መንገዱን እናሳያለን፣ እንዴት ጀምረን እንደጨረስ ነው ጉዞን፣ አዳር። ትክክል ከመጀመሪያችን በፊት አስቀድመን ታርጌቱን ከነገርነ ግን ሌላ ሰው ሰርቶት ነው የምናገኘው። በጣም ብዙ ነገሮችን በእንደዚህ ከስር ላይ አድርጎብሻል፣ ታውቂያለሽ? አንቺም እና ካሁን በኋላ ያለውን ነገር አድሞን ሰይጣን ይሰማል መሰለኝ። እኔ ብዙ ነገር ስለተበላሸብኝ እኮ ነው የተናገርኩት ነገር ስላሴ አንቺ በነገታው ሌላ ሰው እንትን ብሎት አላገኝ እንዴ ምን እንላለው ተኝቼ ስነሳ ተሰርቶ ነው ማገኘው ከዛ ከእኔ ቀድሞ ነው የተሰራ ወይስ እኔ ካልኩ በኋላ ነው ላለውኝውላ እኔ ማር ነሽ እኔ እንደዛው እና ለሚዬ ዛሬ ምራል በማርያም በጣም ግቢ ቢሆን አይተሽዋል ኦ ያንቺ ግቢ ኮ ከዚህ በልጣል ለሚ ከዚህ በልጣል ልኮ አረ የምር አበባ ለመኖሩ ነው እንጂ ግሪኑ ምናምን ልክ እንደዚህ ነው አይዞሽ አንዳንድ እንደዚህ አበባ ደግሞ ቀጣይ እናሳምረዋለን። እንደዛ ጋ ያለው ቀዩን አበባ ነው የምናደርገው። አሁን እኔ በቃ ቢፈቅዱልኝ ይዘች ጋ የሆነ ነጭ ነገር ቆርጬ ይዘች ጋ አሁን ትከሰሻለሽ። ይወድሻለሁ። ብዙ ብር ነው ብለዋል። አስር ሺህ ብር ነው አበባው ቀንጥሳል። ኧረ መንግስት፣ እኔ ከክፍለ ሀገር ነው የመጣሁት እኔ እና ለሚያት ቁሚ እኔ ወክል እንድታደርግ አይደለም ያመጣውሽ። በጣም የምትወድሽ ትሻለች፣ እሺ። ከካናዳ ነው የምትኖረውና በኔ በኩል ጊፍት እልካልሻለች። ጊፍቱን ካላከችልሽ በጣም ቆይቷል፣ ወራቶች ምናምን ይሆናሉ። አሁን ላይ ግን ስትመጪ ሰርፕራይዝ አድርግሻለሁ ብዬ እየጠበኩ ነበር። ቤቴ እስከምትመጪ ድረስ እየጠበኩ ነበር። አንቺ ደግሞ ልትመጪያችሁኝ አዲስ አበባ ትመጪያለሽ በዛው ትያለሽ ትመጪያለሽ እሺ ትያለሽ ዛሬ ግን እንደዛ ሳታደርጊ በፊት እድሉን እንደምንም በቃ ተጠቅሜ ቤቴ ባትመጣ መዝናኛ ቦታውስ እንጂ ይሄን አድራ የተባልኩትን እቃ ማድረስ አለብኝ ብዬሽ ነው ዛሬ የጠራሁሽ አሳየኝና ከዛ ልናገር እንደዚህ ነው የማሳየሽ ገመች እስቲ ምን ይሆናል ልንከባቸኝ ልንከባቸኝ። ጭይ ይቻላል። የሆነ ፎሽ ፎሽ ሚል ነገር ልብስ ነገር ነው። ፎሽ ፎሽ ሚል ነገር ቤሎ መስላት ሊገመችሽ በቅርቡ እንትን ሞሸሪ ነው አሉ። ደግሞ እኔ ነገ ይሞሽሩኛል። አሁን ልብስ ምን አይነት ልብስ እኔ እንጃ። እንደዚህ አይ፣ በቃ መካሽ እንዲገመች ፎሽ ፎሽ ሚል አልኩሽ። ከካናዳ ሊመጣ የሚችለው እኔ ከአሜሪካን ከካናዳ ብዙ ጊዜ እንደዚህ አይነት ሱሪዎች፣ ስትረች ነገሮች ይመጡልኛል። የቦርጭ መያዣዎች፣ ካልሲዎች፣ የምፈልጋቸውን ቲሸርቶች፣ ኮተን ነገሮች፣ ጃኬትም ይመጣልኛል። እኔ ከስተመሮቼ ሲመጡ ኢትዮጵያ ለእንትን እኔ ያው ቪዲዮ አይፈልጉም አብዛኛው ሚዲያም ሰው ስላልሆኑ እንጂ እቃ የሚልኩኝ ይሄ ቤተሰቦቻቸው ጋር አሉ አይደለ? እነሱ ወደ ኢትዮጵያ ቤተሰብ ጋር ሲመጡ ይዘውልኝ ይመጣሉ። ለምን ኢትዮጵያ ልንመጣ ነው ቤተሰብ ጋር፣ ምን እናምጣልሽ ይሉኛል እውነት እና አንዷ ልጅ እንዲያውም ባለፈ እግሬና ሞይ ነበር አሁለት ግሬ ካልሲ እስከዚህ ድረስ የሚለበስ ከሆስፒታል የሚወጣ ካልሲ አለና እዚህ ኢትዮጵያ ውስጥ አጣውተኝ እሷ ከአሜሪካን ዛል ይመጣች እና አልመጣው ምን ያሞይን ስለነበር ቡታጀራ በመኪና ነው ለሄዳ የላከችው። መናኸሪያ ገብታ በጣም ብዙ ካልሲዎች በደርዘን። እና ያው እንደዚህ እንደዚህ አይነት ነገር ነው የሚልኩት። ሽቶም ያመጡልኛል፣ እንትን ሰዓትም አመጥተውልኛል። ይሄን ገመት ቤት ይሰመዳለች። አሁን ከገመተችው አንዱም አይደለም፣ ለሚ ከገመተችው አንዱም አይደለም ግን በቃ ለብሰን እዚህ መተን እናሳያችሁ። የሚለበስ ነው የሚለበስ ነው፣ ትክክል ነው። ግን እዛ ጋር ልጅቷ አሜሪ ካናዳ ትሁን እንጂ ኦርደር ያስደረገችልን እዚህ ሀገር ነው። በቃ እነሱ ጋር ይሄዳል ብላ የምታስበውን ነገር ነው ኦርደር። እንደውም አላስቻለኝም አላስቻለኝምና አንድ ቀን በቃ ቲክቶክ ላይ ለብሹ አልኩት። ግን ለእሷ ላንቺ አልነገርኩሽም። አስጨነቅሽኝ። አላሳይሽም። ካሜራማን ጠብቀን ቀይረ እንመጣ እንዴ? ወይ አሳይኝ ወይ እንልበሰውና ሊው አለ። አላሳይሽም፣ ለብሼ አስለብሽሽ እንደዚህ እንደዚህ ይዤሽ ነው የሚመጣው ሙሽራዬ። አንቺ ልጅ አንቺ ሳይተሽዋል? እሺ አይ

ፀጉርሽ አንጅ ራሱ በጣም ነው ያማር። ይህ እኮ ባለፈ የነዚህ መልስ ተጠርታ አስራ አምስት ቀን ምናምን ነው እኮ ፀጉር የምን? የምን? ከዛ ይሄ ደግሞ እንደዚህ ነው የሚለበሰው ቤተሰብ ያው ማለት እኔ በጣም ነው ያማረብን፣ ግን ወድጁ ያለው እኔ አዎ እኔ አላችለኝ ብሎ ተነሳሁበት። አሽነኔ ይህ የትግሬው ነው ምንድን ነው የሚባል? የሁሉም ነው የትግሬው። በቃ ሁሉም ነው የሚለበሰው። ሲያምር ደግሞ እንዲ ዝርግት ያለው ግን እውነት እውነት እውነት በስማ ምን እንደምን አላቀም። ተሰለሽ ወደሽው የኔ ተመልካች ናት፣ ያንቺ የሁለታችን ተመልካች ናች። ስሟ ማነው? ስማ ትግስት ትባላለች። ትጊ ነው ተባለ። እንደዚህ አስበሽ እንዲህ እንዳለበሽን ፏ እንዳደረግሽን እንደ በቃ የማያልቀውን ርዝቅ ይስጥሽ። በጣም ነው ደስ የሚለው። እውነት ማርያምን እኔ ማላቅሽ አንቺ የምታውቂ እውነት። ትግስት እግዚአብሔር ይስጥሽ ዮካና በቃ በቋንቋ የለመረቅሽ ባይገባሽም እውነት ማርያምን ካናዳ የያዘው የረዘዘው በሙሉ ላንቺ ይሁን አሚን። በቃ በረከቱ በቤትሽ አይጥፋ አሚን። ወጥረሹ የማጨርሽው ሀብት ያድልሽ እንደዚህ እንዳሳመርሽኝ አሚን። በቃ እንደዚህ አንድ አይነት ልበሱ ብለሽ እንደዚህ እንዳለበሽኝ እግዚአብሔር ላንቺም ግርማ ሞገሱን ያልበሰሽ አሚን። ምንም አትጪ አሚን። እውነት እኔ ማርያምን በጣም ደስ ብሎኛል። ደሞ ያምርብኛል። ማርያምን እግዚአብሔር ይስጥልኝ አሜን። ይኔ ቆይ በቃ እጅሽ ይባረክ። በቃ የምትሰጪው አትጪ ሁሉም ነገር ሁሉም ነገር ላንቺ ይሁን። ልጆች አሏት አንድ ልጅ አላት። ልጅሽ ይደግልሽ፣ አገር መሪ ያድርገለሽ። ለቤተሰብ የሚተርፍ ልጅ ይሁንልሽ። በቃ አንድ የሚትረፈረፍ እድግ ብሎ ወግ ማረግን የሚያሳይሽ ልጅ ይሆነልሽ። አንዱ ልጅሽ ሺ ይሆነልሽ። በኔ የጎደለው ሰማይና ምድርን የዘረጋ እግዚአብሔር እሱ ይሙላበት። እኔ ምንም ምለው ነገር የለም። በጣም ነው የሚያምረው። አይ ነው አላቅም። ደስ ብሎኛል። ሽፎን ደግሞ ሰርፕራይዝ ተደረገ። ያላቀም ለብርሽ። አረብቻን ያዝልኝ ፋሚሊ። በጣም ነው ያማረባት። ይትስቲ ሽፎኑ በቃ የለለ ነው ያማረባት። የምሬ ነው። በጣም ነው ያማረባት። በጣም በቃ ከ ከምንቆበለ ሺፎኖች አሉኝ ግን ብልጭልጭ የለኝም። ይሄ ብልጭልጭ ሺፎን የሚረግፍ ነገር ምናምን ሰዎች ሞኝ ናቸው እንዴ እንደዚህ የሚያሰፉት እል ነበር። በቪዲዮ ሳያቸው ሰዎች ለካ እናንተ ብልጭልጩ የተሰፋ ነው እና በቃ በጣም ነው በቃ። አየሽው ይሄ የተሰፋ ነው እና ሲታጠብ የሚረግፍ አይደለም። እኔ ሰው ለብሶት ሲያይ ማለት ነው ራሱ ምኑ ሞኝ ነው? ውሃ ሲነካው እኮ ይረግፋል እል ነበር በውስጤ። ለብሼ አላቅም አስፍቼ አላቅም ግን እላለሁ ነው። እና በጣም ነው፣ ድውድ ነው ይሄ ተሌሎቹ። አዎ ይሄ በጣም ኦሪጂናል እቃ ነውና 8000 እስከ ሰባት ሺህ ብር ባለው ነው የሚሸጠው ልብሱ። አሰፋፉም ደግሞ በጣም እዩት እንዴት ስፋት እንዳለው ይጽፍ። በጣም ነው የሚያምረው። ማርያምን በጣም ነጠላው ያምራል፣ ለቤተ ክርስቲያን የሚለበስ በቃ እንደዚህ ማረግ ነው። በቃ ማረግ ማረግ ታውቂያለሽ ማረግ ታውቂያለሽ፣ በቃ ይሄ ማረግ የማረግ ልብስ ነው ይሄ ማርያምን በቃ የክትልስ የሚልብስን እውነት በጣም ስማሙድ እጆቿ ይባረኩ የሰራቸውም ይባረክ። የመጣ ሸም ተባረክ፣ እግዚአብሔር ይስጥልኝ። ትልቅ ደረጃ ድረሽ፣ አሚን። መድንልም ያሳምርሽ። የሰጠችዋም ያቀረበችዋም እግዚአብሔር ይስጣቸው። እኔ በጣም ደስ ብሎኛል፣ ቃላት የለኝም። ብቻ እኔ እወድሻለሁ ቆንጆ በቃ በጣም ለሚመርቀሻለ እኔ መርቀሻለሁ አፋበኝ ቴንቲ መራቂ ነኝ። ቤተሰብ ላይ ታስተውቀልሽ አይ ኖ ከፋሚሊ በልጆች እንትን ወይም በወጣት ደረጃ እኔ መራቂነት እመደባለሁኝ። በተገኘሁት ቦታ እሷት መረቅ ነው የሚሉት በወጣት ወይም በልጆች ደረጃ ግን፣ አሁን ጣፍ ምላሴ የተያያዘ አንቺ ምርቃቱን ማርያም፣ እኔ የእውነት በጣም ጎበዝ ነኝ እና በቃ ብቻ እግዚአብሔር ይስጥልኝ አሜን። ክርስቲያን አታደ ያሰብሽ ሁሉ ይሙላልሽ። ሚ በቃ ሶስቱ ስላሴ ስጥልኝ። ምን ላለው ሌላ በጣም ደስ ይላል። አንቺ ምን ግን ቡታጅራ አዲስ አበባ ስትመጣ ነው መሰጣት ተናገርኩ አልተናገርም። እኔ እንድቀድም ወይ የሆነ ነገር ከተላከለ ሰው እቃው ሳይደርስ ደውዬ ነው መናገሬው። እግዚአብሔር እኔ አስችለኝም፣ እኔ ራሱ አላስቻለኝም። ሁሌም ሰፕራይዘልሽ እላታለሁ፣ ግን የሆነ ቤት ከእኔ ጋ ነው እንጂ ይሄ አልመሰላትም እ

ተራቴን የሚለው ነገር ያሳቃሽ ወላሂ። ለሚጋብት ሁሉ በቃ ምንም አይደብራችሁ፣ ፎቶ ምንም ምታረጋችሁ። እኔ እያንዳንዱ የምታወራቸው ቃላቶች ፎቶ ላይ ያረጋል። ቡላ ልክ ላታለው ገብር እውነት። እሺ ወደ ካናዳ የሚሄድ ሰው ካለኝ ስልኳን ስጪ። እንደዚህ እንዳሳመረችኝ በቃ ቆንጆ ነች። ነጭ ቡላ እኛ ለመስቀል የምንበላው ቡላ ከጉድጓድ አስወጥቼ ነው ምልክላት። እሺ ነቀጭ ማራምን እኔ ቡላ እልክልሻለሁ። እየፈቀረ እመቤቴ ነኝ። ደስ አለኝ። እኔ ብዙ ስጦታ ተበርክቶልኛል፣ ግን በቃ ደስ አለኝ። ይሄ በጣም ደግሞ ሄዶብሽ ደስ አለኝ። በጣም ነው ያማረብሽ። እውነት በቃ እንደዚህ ነው የሰው ልጅ እንደዚህ በቃ ማረግ ያለው ስጦታ ደስ ይላል። እንዲህ ክብር ያለው ስጦታ ማለት ነው። ስጦታ ትንሽ የለውም ግን፣ በቃ እኔ ደስ ይለኛል። እንደዚህ ነገር፣ ጥሩ ነገር ደስ ይለኛል። አመሰግናለሁ። ና እንወዳችኋለን ቤተሰቦቻችን፣ የሶፊ ቤተሰብ በሙሉ ሶፊዬንም አመሰግናለሁ። እናንተም በሱ አይታችሁ የላከችልኝ አመሰግናለሁ። በቃ ሰብስክራይብ አድርጓት፣ አበረታቷት። የኔ ወድ ጎብዢ እሺ፣ ጠንክሪ ብዙ ስሪ እሺ። በቃ ወደ ንግዱም ተቀላቀይ የኔ ወድ እሺ። እንግዲህ ያሰብሽው መድኃኒዓለም ያሳካልሽ። እና ምን ላድርግ ሰላም ያገናኘን፣ ቸር ያገናኛል። ራቴገያሳጋወላይ ለሚጋብት ሁሉ በቃ ምንም አይደብራችሁም። ፎታ ለ የምታረጋችው እ እያንዳንዱ የምታወራቸው ቃላቶች ያቡላ ልክ ላታለው እውነት። ወደ ካናዳ የሚሄድ ሰው ካለን ስልኳን ስጪኝ። እንደዚህ እንዳሳመረችኝ በቃ ቆንጆ ነች። ጭ ቡላ እኛ ለመስቀል የምንበላው ቡላ ከጉርጓድ አስወጥቼ ነው ምልክላት። እሺ ነቀጭ ማለት ቡላ እልክልሻለሁ። የፍቅር እመቤቴ ነኝ። ደስ አለኝ። እኔ ብዙ ስጦታ ተበርክቶልኛል፣ ግን በቃ ደስ አለኝ። አዎ በጣም ደግሞ ሄዶብሽ ደስ፣ በጣም ነው ያማረብሽ እውነት። በቃ እንደዚህ ነው የሰው ልጅ። እንደዚህ በቃ ማድረግ ያለው ስጦታ ደስ ይላል። እንዲህ ክብር ያለው ስጦታ ማለት ነው። የስጦታ ትንሽ የለውም ግን በቃ እኔ ደስ ይለኛል እንደዚህ ነገር ሳ ጥሩ ነገር ደስ ይለኛል ሳ። አመሰግናለሁ። እንወዳችኋለን ቤተሰቦቻችን፣ የሶፊ ቤተሰብ በሙሉ ሶፊዬንም አመሰግናለሁ። እናንተም በእሱ አይታችሁ የላከችሽልኝ አመሰግናለሁ። በቃ ሰብስክራይብ አድርጓት፣ አበረታቷት። የኔ ወድ ጎብሽ፣ ጠንክሪ፣ ብዙ ስሪ። በቃ ወደ ንግዱም ተቀላቀይ የኔ ወድ። እሺ እንግዲህ ያሰብሹ መድኃኒዓለም ያሳካለሽ። እናመሰግናለን። ሰላም ያገናኘን፣ ቸር ያገናኘን።